በአማራ ክልል ሕገ ወጥ ግብይትን በመቆጣጠር የኑሮ ውድነት ለመከላከልና ገበያውን ለማረጋጋት ትኩረት ተሰጥቶ እየተሰራ መሆኑን የክልሉ ንግድና ገበያ ልማት ቢሮ ገልጿል። በክልሉ ባለፉት ዘጠኝ ወራት ሶስት መቶ ሺህ የንግድ ተቋማት ላይ ቁጥጥር በማድረግ ሰማንያ ሺህ የሚሆኑት ላይ የማስተካከያ ስራዎች ተሰርተዋል ተብሏል። በዓመቱ መጀመሪያ ወደ ሶስት መቶ አርባ ዘጠኝ ሺህ የንግድ ተቋማትን እንጎበኛለን፣ ቁጥጥር እናደርጋለን ብለን አስበን እስካሁን ድረስ ወደ ሶስት መቶ ሺህ የሚሆኑትን ደርሰ ናቸዋል። በተፈቀደለት ንግድ ብቻ ነው ወይ የሚነግድ ጥራት ያለው ምርት ይዞ ነው ወይ የሚቀርበው? የሚጠቀምበት የመለኪያ መሳሪያ ሕጋዊ ነው ወይንስ የተበላሸ ነው? የምርት አያያዙ እንዴት ነው? ለጤና ጤንነትን የሚያጓድል ነው ወይንስ? የሚሉ ነገሮችን ታሳቢ አድርገን ቁጥጥር እናደርጋለን ስትል፣ ከተደረገባቸው ሶስት መቶ ሺህ የንግድ ድርጅቶች ሰማኒያ ሺህ የሚሆኑት አንድ ወይንም ሁለት አይነት ጉድለት ተገኝቶባቸዋል። በክልሉ የኑሮ ውድነትን ከሚያባብሱ ጉዳዮች መካከል ነፃ የምርት ዝውውር አለመኖሩ ተጠቃሽ መሆኑም የተነሳ ሲሆን ችግሩን በዘላቂነት ለመፍታት የባለድርሻ አካላት ርብርብ ያስፈልጋል ተብሏል። የኑሮ ውድነትን የማባባስ አቅም ያለው ህገወጥነት፣ ክልላችን ላይ ያለ የምርት ዝውውር ተገድቧል። የጸጥታ ችግሩ በየቦታው ያለ ዘራፊ ቡድን ኬላ ይጥላል ቀረጥ ያስከፍላል፣ አለፍ ሲልም ያቃጥላል። ይሄ ሁኔታ የንግድ ስርዓቱን ጎድቶት ንግዱ ጤናማ ይሁን ከተባለ ነጋዴው ያለ ስጋት መንቀሳቀስ አለበት። በመጪው ሳምንታት የሚከበረውን የፋሲካ በዓል ምክንያት በማድረግም የምርት እጥረት እንዳይከሰት ከወዲሁ ቅድመ ዝግጅት መደረጉን ቢሮው ገልጿል። በዓሉ ዜጎች ሳይቸገሩ አቅርቦት ላይ ሳይቸገሩ በዓልን መሰረት ያደረገ ምክንያታዊ ያልሆነ ዋጋ ጭማሪ እንዳይከሰት ከወዲሁ እኛ ተዘጋጅተናል ተዘጋጅተናል። አንዱ በሌማት ትሩፋት ግብርና፣ የእንስሳት ውጤቶች ዶሮ፣ እንቁላል፣ የደለቡ ከብቶች፣ በግ፣ ፍየል ዝግጅት ተደርጓል። በሁሉም አካባቢ ስራ ተሰርቷል። ሰው በቂ እንቁላል ይኖራል፣ በቂ ዶሮ ይኖራል። ይሄ ደግሞ የተመረተው ምርት በአግባቡ ጤናማ በሆነ የግብይት ስርዓት እንዲመራ እኛ ጊዜያዊ የገበያ ማዕከሎችን አዘጋጅተናል። ባዛሮች ተዘጋጅተዋል።